ሁላችሁንም ሰላም ብያለው። በያላችሁበት ሰላማችሁ ብዝት ይበለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩት። ዛሬ ፍቅርና ፏድ ፈትያና ብሩክ ባንድ ላይ ቪዲዮ ሰርተዋል። ይህ ቪዲዮ የሰራችበት ምክንያት ፍቅር ከብሩክ ጋር የተወሰነ ልዩነት ተፈጥሯል። ያንን ችግር ለመፍታት እንደውም ደግሞ ፎዋድን እና ብሩክን ለማስማማት ወይም ደግሞ ለማስታረቅ ሰሞኑን የሰሩት ቪዲዮ በፉዋድ ቻናል የተለቀቀው ፈትያና ፉዋድ ስጦታ ሰጥተዋቸው ነበረ ለፍቅርና ለብሩክ። ያ ስጦታ ደግሞ ያልተጠበቀ፣ እንዲሁም ደግሞ የሚያስቅ በዛ ልክ ደግሞ መደረግ እንደሌለበት እየተናገረች ነበረ። ፍቅር ይህን ሰሞን ደግሞ የጠፋችበት ምክንያት በትምህርት ላይ ስለነበረች እንዲሁም ደግሞ ትምህርቷን የመጨረሻ ጊዜ እየደረሰ ስለሆነ በዛ ምክንያት ቢዚ ሆኜ ነው ብላለች። ዛሬ ራሱ ክላስ ቀጥቼ ነው ብላለች። ክላስ ሽንግል ላለመቅጣት ሞክሪ። ባለሽ ጊዜ በትርፍ ጊዜሽ የተወሰነ ቪዲዮ ለመስራት ሞክሪ። የመጨረሻ ጊዜ ስለሆነ ደግሞ ለመበርታት ለመጠንከር ሞክሪ። እግዚአብሔር አምላክ መጨረሻሽን ያሳምርልሽ። እንዲሁም ደግሞ ጥሩ ውጤት መቶልሽ ደስተኛ እንደምትሆኚ ተስፋ እናደርጋለን። በርቺ። ከብሩክ ጋር እንግዲህ ሰሞኑን ስልክ እየደወልኩለት የማልጠብቀው አይነት ሰው ነው የሆነብኝ። እንዲሁም በቃ የማላውቀው ሰው አይነት ሰላምታ ነው እየተሰጠጠን ያለ ነው እያለች ነበረ። አይዞሽ፣ ምናልባት ፕራንክ ሊያደርጉሽ ሊሆን ይችላል እንጂ ማንም ሰው መቼም ብሩክ እሷ እንድትጎዳ አልፈልግም እያለ ነበርና ይጎዳሻል ብለን አናስብም። ምናልባት ተመካክረው ፕራንክ ሊያደርጉሽ አስበው ሊሆን ስለሚችል አይዞሽ፣ አይክፋሽ እና ሰው ራሱ በቀልድ የሆነ ነገር ተተናገረኝ እውነት እውነት መሰለኝ እየሸከኩ ነው እያለች ነበረ ማለት ነው። እና ይህ የሆነበት ምክንያት ምናልባት ካሳለፍሽው የህይወት ገጠመኝ አንጻር ሊሆን ይችላል። እና አይዞሽ። ያነጋገር ዘይቤው እየተቀየረብኝ ነው እያለች ነበረ። እና ዲሲፕሊን የተጠበቀ ንግግር አይደለም ብላለች። ምንም ማድረግ አይቻልም። እንግዲህ ጥሩ ነገር እንዲሁም ደግሞ በመጥፎ ነገር ላይሆን ይችላል ብላለች ማለት ነው እሷም ስለዚህ እኛም ደግሞ የምናስበው በመልካም ነገር እንጂ መጥፎ ነገር ይከሰታል ብለን አናስብም። በጥሩ ነገር አንችም ደግሞ ለማሰብ ሞክሪ እና የሆነ ነገር ወይ አቀደው ሊሆን ይችላል እስኪ ምን ያክል ነው ለእኛ የምትወደን የምታከብረን፣ ብለው ሰዎች የሆነ የራሳቸውን ትችት ለመተቸት ያክል ሰዎችን የሚወዷቸውን ሰዎች ፕራንክ ሊያደርጉ ይችላሉ እንጂ አንችን ላይ ጎዳሽ ይችላል አይዞሽ። ሁለቱ መሰረት ብሩክ መጥቶ ነበረ። ሲመጣ ግን ከፈትያ ጋር አብረው ነው የመጡት። ፍቅር ደግሞ ብቻህና አልነበረው እያልኩ ለምን ከእሷ ጋር አብራችሁ መጣችሁ ብላ እየነገረችው ነበረ። ይህን ስትለው ግን ባለፈ ስለመታሻት ንጹህና ጥሩ ልጅ መልካም ልጅ ናት እና ይህን ነገር እንድትረጊ ይፈልጋለውኝ ብሏታል ማለት ነው። ፍቅርም ፍቅር ደግሞ ይቅርታ የተናገረች ንግግር ከዚህም በላይ ሌላ ነገር ያሳስባል ብለዋለች ማለት ነው። ምክንያቱም በጣም ትግስት አስጨራሽ ንግግር ነው ፈትያ የምትናገር የነበረው። በእርግጥ የተሰጣት ትወና ሊሆን ይችላል። ቢሆንም ግን ፍቅር ታግሳ ታግሳ ትግስቷ ሲያልቅ የባለፈ እንግዲህ በጥፊ መታት አለ። ጥፊው ግን ቀለል ያለ ጥፊ ያልተካበደ ጥፊ ነው። እንዲሁም ደግሞ ቢጋነንና በሰዓቱ ፈትያ ቢያማት ኖሮ ማለት ነው ሌላ ነገር ትፈጥር ነበረ። ምክንያቱም በጣም ከንግግሯ አንጻር ተናጋሪ ናት። ግን ምንድን ነው ያለችው? ቀልድሽና ቆሚ ብላ ነው ዝም ያለቻት ማለት ነው። ስለዚህ ህመም አልደረሰባት አልደረሰባትም ማለት ነው። እና ምንም ማድረግ አይቻልም። ቢሆንም ግን ይቅርታ ብላት አለች። ከዚያ በኋላ ግን ፍዋድ መቶ ነበረ። ፍዋድ ሲመጣ ግን ለምንድን ነው ፍዋድን የጠራሽው ለምን ይበጠብጠናል እያላት ነበረ። አንተስ ለምን ፈትያን ይዘሃት መጣህ? ልክ አንተ እንደምታደርገው እኔም ደግሞ አንተን እናሱን ይቅርታ ለማባባል ነው የጠራሁትኝ የተለየ ነገር ምንም ነገር የለም ብላለች ማለት ነው። ምክንያቱም ከሶስት ቀን ወር ከአራት ቀን በፊት ለፍቅርና ለብሩክ ሰጥተዋቸው ስለነበረ ፈትያ ና ፏድ በዛ በስጦታ ደግሞ ፍቅር እሷ ምንም ነገር መስሎ እንዳልታያት ነው የተናገረችው። ግን ደግሞ በእኔ ምክንያት ለእሱ ጡጦ መሰጠቱ እንድህጻለች ጥሩ እንዳልሆነ ተናግራለች ማለት ነው። ምናልባት እነሱ እንዳስቃቸው ወይም ደግሞ የሆነ በቃ ቀለል አድርገው አስበውት ሊሆን ይችላል። ዛሬ ደግሞ በጣም ፍዋድ ተናዶ ፈትያን እንዴት በዚህ ልክ አልጠብቅሽም ነበረ እያላት ነበረ። ፈትያ ግን ምንም ነገር አልተናገረችም። ፍዋድም ደግሞ እሷን በጣም ይቆጣል፣ ይናገራል። ብሩክ እንደውም ግራ እስከሚጋባ ድረስ ማለት ነውና ምንድን ብላህ ነው እያለው ነበረ። እዚህ ጋር ግን የተምታታ ድራማ አለበት ብዬ አስባል። ምክንያቱም ፍቅርም ራሱ በጣም ግራ ገብቷታል ማለት ነው። ፎአድ ይተውናል፣ ሌሎቹ ዝም ብለዋል ማለት ነው። ስለዚህ የተፈጠረ ነገር ምንም ነገር የለም ቢኖር ኖሮ ምክንያቱም ፈትያ አዎ ይሄን ብልህኛል ልትል ትችላለች። ብሩክም ደግሞ ይሄን ብላኛለች ፈትያ፣ ስለዚህ የተናገርከው ነገር ትክክል ነው ብሎ ይናገር ነበረ። እንደውም የሆነ ወደ ብሩክ ወይም ደግሞ ወደ ፈትያ ሲጠጋ ባለህበት ቁም እያለው ነበረ ብሩክ ማለት ነው። እና ፈትያ ራሱ በጣም ግራ ተጋብታ በትዝብት ነበር እያዳመጠች የነበረችው። ምክንያቱም ፍቅርም ምንድን ነው እያለች ስጠይቃቸው የተፈጠረውን ነገር አይናገሩም። ግን እንዴት ትከጅኛለች ብዬ አላስብም ነበረ በዚህ ልክ እና አስቀይሜሽም ከሆነ ደግሞ ይቅርታ እያለት ነበረ። እሱ ብቻውን ያወራል እነሱ ያዳምጡታል ማለት ነው እና የተፈጠረ ችግር ቢኖር ወይም ደግሞ የሆነ ነገር ቢኖር እዛ ጋር ሦስቱም ይሄን ብለህና ልሄን ብለናል ብለው ሊነጋገሩ ይችሉ ነበረ። ድራማ ፎድ ሳይጀምር አይቀርም። ምክንያቱም እነሱ ነገሩ ምንም ነገር አልገባቸውም ማለት ነው። እንደውም ግራ ከመጋባታቸው የተነሳ ፈትያና ብሩክ ትተዋቸው ነው የሄዱት ማለት ነው። እዛ ጋ እንግዲህ ምናልባት ፕራንክ ሊያደርጋቸው ሊሆን ይችላል ፎድ ማለት ነው። ግን ያው የተወሰነ የዛሬ ቪዲዮዋቸው ግራ ያጋባል። ርዕሳቸው ሌላ ነው፣ እየተነጋገሩ ያሉት ሌላ ነው። ብቻ ሶስት አይነት አክት አለበት። ምንም ማድረግ አይቻልም። ግን ደግሞ ሰላም ያለበት ጭቅጭቅ የሌለበት ቪዲዮ ለመስራት ሞክሩ። እንዲሁም ደግሞ ለተመልካች ግልጽ የሆነ ነገር ብትሰሩ አንደኛ እናንተም የሰራችሁትን ነገር ምን ርዕስ እንደሰራችሁ፣ ምን አይነት ቪዲዮ እንደሰራችሁ በዛ ቪዲዮ ተመልካች ተደስቶ የእናንተ ቪው በጨመረ ቁጥር የምትደሰቱት እናንተ ናችሁ። እንዲሁም ደግሞ እናንተ ተደስታችሁ በእናንተ ቪዲዮ ጥሩ እይታ አግኝቶ ተመልካችም ደግሞ በእናንተ ብዙ ነገሮችን መማማር ከተቻለ ብዙ ነገሮችን መደሰት ይቻላል ማለት ነው። ግን ደግሞ ቀን ተቀን የምትጣሉ ከሆነ በጣም ከባድ ነው። የዛሬው ኮሜንታተሮች ራሱ ለፍቅር አይዞሽ፣ በርቺ፣ ጠንክሪ የሚል በጣም የሚያበረታታ ኮሜንት እየተጻፈላት እያየሁ ነበረ። ፈትያ ከሄዱ በኋላ ፖዋር ተረጋግተው እያወራ ነበረ። ምክንያቱም መጀመሪያ ላይ በጣም ተናዶና ተበሳጭቶ ሊሄድ ሲል ፍቅር መልሳው ነው እኔ ጠርቻቸው አይደለው እየመጣችሁት ምንድን ነው እንደዚህ ወከባ መፈጥሩት ብላ አረጋግታቸዋለች ማለት ነው። ግን ደግሞ ፏድ ብዙ ጊዜ ቪዲዮ ሲሰሩ የሆነ ነገር ሲናገር ለዛ ምላሽ ከመስጠት ይልቅ ትቶ መሄድን ይመርጣል። እና ለምን ቶሎ ለመሄድ ሞከርክ? ለምን የተፈጠረውን ነገር ለምን አትረዳምስ? ለምን ደግሞ አታስረዳም? በመሄድ ሁልጊዜ በመሸሽ ነገሮችን እንዴት ይሆናል? እና ፍቅርን ደግሞ ተብሩክም ጋር ይሁን እንዲሁም ደግሞ ፊት በተለያዩ ነገሮች ሲጨቃጨቅ ወይም ደግሞ ሲጣላ የነበረው ስለሚወዳት እና ስለሚያከብራት እንደሆነ ተናግሯል። አሁንም እንደሚያፈቅራት ነግሯታል ማለት ነው። እንዲሁም ደግሞ ፎቶዋን ቤቷ ውስጥ አይቶታል። እና ፎቶ እንዳለ ሳይ ደግሞ ብዙ ነገሮችን እንደምትወጅኝ እንደምታከብርኝ አውቅ ያለሁኝ እያላት ነበረ ማለት ነው። እሷ ምንም ነገር አልተናገረችም ዝም ብላ እያዳመጠችው ነበረ ማለት ነው። እና ይሄን ሁሉ ነገር ካወቅ ነገሮችን ዝግ ብለህ ለመረዳት እና ለማስረዳት ሞክር እንጂ ለመሸሽ አትሞክር። ፍቅርዬ ማይዞሽ አትተግዢ፣ ጠንካራ ሆኚ፣ ትምህርትሽ ላይ ደግሞ ትኩረት አድርጊ። ሲመችሽና ፍሪ ታይም ስታገኝ ደግሞ አንዳንድ ቪዲዮዎችን ታጭቅጭቅ ነጻ የሆነ ቪዲዮ ለመልቀቅ ሞክሪ። የዛሬ ቪዲዋችን ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት በሰላማችሁ ይብዛ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ